ሰላም ውዲ የአብዶ ቢተ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ጋር ከቆያችሁ ዛሬ የውጭ በር ከነ ዋጋው እነግራችኋለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ለእናንተ ምንም የሚጎልባችሁ ነገር የለም፣ ለኔ ግን ትልቅ ብርታቴ ስለሚሆነኝ ሰብስክራይብ ተረጉኝ። የተሻለ ነገር ይዤላችሁ እመጣለሁ ብዬ አምናለሁ። ዛሬ ይህ የውጭ በር ሁለት ሜትር በሶስት ሜትር የሆነ እንደምታዩት በጣም ፍክት ያለ አነስ ያለ ዘመናዊ በጣም ለየት ያለ በር። ሙሉ በሙሉ እንደምታዩት በጣም ፍክት ያለ ነው። ያንዳንዱ ነገር ዋው እንደምትሉ ለእናንተ ብትወው ይሻላል። ያንዳንዱ ነገር መመልከት የምንችለው ነው። ሙሉ በሙሉ ከላይ እያንዳንዱ ዲኮሮች የሰራ ናቸውን ተመልከቷች። እኔ እኔ ሁልጊዜም እየነገርኳችሁ ነው። አብዱአሊን ሁልጊዜም የሚታይ እንጂ የሚነገር ያለኝ የሚያልኳችሁ ነው። በወሬ ሳይሆን በተግባር ነው እላችሁ እየመጣ ያለሁት ይሄ እየተጠቀምኩላቸው ያለው ኳርቲስ የሚባል አሜራ ነው ማንም የሚያመጣውም የለም እስካሁንም እኔም ሰራቸው ያጠርፋት በሙሉ ኳርቲስ ከላይ እንደዚያ ሙሉ ዲዛይን ተመልከቷቸው እኔ ልነግራቸው አልችልም እኔ የምጠቀመው በመኪናስ ቦንዳ ብረት ነው ስልሳ በአርባ አብዛኛዎቹን ግን አርባ በአርባ ነው እየሰሩላቸው ያለ ያም ደግሞ ሚሊም አለው ሚሊሙን እየነገርኳችሁ ነው እናንተ ግን እየተሸወዳችሁ ነው ያላችሁ እስቲ በቱታ ሁኖ እንደዚህ ሰርተው ስራ ቦታችን ሆኖ ለምን አያሳዩዋችሁም በተግባር ማለት ነው እኔ ግማሻችሁ በጣም ብዙ ነገር ኮሜንት ላይ እያስቀመጣችሁልኝ ነው ያን፣ አይደለም ኑ ቶሎ እኔ ጋ በጣም በቅነሰ ዋጋ ከፍ የሚያለው ዋጋ ደረጃ አለው፣ እያንዳንዱ ነገር እኔ ጋ ደረጃ አለው። ስለዚህ ቤታችሁን በትንሽ ነገር ላስወብላችሁ እያልኩ ነው። ማንኛውንም የምትፈልጉትን ዘመናዊ በሮች፣ የውጭ በሮች፣ የቤት በር፣ በርና መስኮት፣ ማንኛውንም ነገር እኔ ልስራላችሁ እያልኩ ነው። ስለዚህ እኔ በማንኛውም ሀገር በማንኛውም ቦታ ካደረስኩላችሁ ምን የሚያስቸግር ነገር አለ? ለትንሽ ሳንቲም ለማይረባ ነገር ለምን ትሸውዳላችሁ? የብረት ኳሊቲ ጥራት፣ እያንዳንዱ ነገር አለው። ተመልከቱ። ይሄ ሙሉ በሙሉ ምንድና ትጪ የሰው መግቢያ ናት፣ እቺ ፓርት ማለት ነው። ይሄ ቁልፍ ያለው እንደዛ ነው፣ የሰው ፓርት ነው ይሄንኛው። ልክ የቤት መኪናም የሚያስገባ ነው። እዛንኛው ጋር እዚህኛው ጋር ሲከፈት የቤት መኪና ያስገባልናል። በትንሽዬ ኮስት በትንሽዬ ነገር የሚያምር ነገር ልስጣችሁ፣ ጥንካሬም የእድሜ ልክ ነገር እያልኳችሁ ነው ያለው። ስለዚህ በምትፈልጉበት ቦታ ላድርስላችሁ፣ በምትፈልጉበት በትንሽ ዋጋ ልስጣችሁ። እኔ በወሬ ሳይሆን በተግባር ላሳያችሁ፣ እያንዳንዱ ነገር ማለት ነው። ስለዚህ አብዶኔ ሰብስክራይብ አድርጉት። አብዛኛው የሚገርማችሁ ነገር የእኔም ቤት 99% ሰብስክራይብ ሳያደርግ ነው እያየኛለሁ፣ ስራውን ወደው ተመችቶት ካስፈለገ ሜሽን አደርግላችኋለሁ፣ የቲክቶክ አካውንቴን። አንድ ቪዲዮ እስከ 120 እስከ 130 ሺህ እየታየ ነው፣ ቲክቶክ ላይ ማለት ነው። የኔ ቪዲዮ ያ በምንድን ነው? ትክክለኛ ማቴሪያል ትክክለኛ ጥራት ይዤ እየ ስለመጣው ግን፣ እናንተ ያንን ያን አይደለም እየተገነዘባችሁ ያላችሁት። በጣም ከዩቲዩብ ቲክቶክ ትናንትና ነው የተጀመረው፣ አሁን ላይ ያለበትን ደረጃ ማየት ትችላላችሁ። ሜሽን አደርግላችኋለሁ፣ የቲክቶክ አካውንቴን እዛ ላይ ገብታችሁ የእኔ ስራ እንዴት እንደሆነ አንድ ቪዲዮ ስንት ድረስ እየታየ እንደሆነ እንድታዩ ከወዲሁ ጋብዛችኋለሁ። ስለዚህ ወር ያላብዛባችሁ በማንኛውም ቦታ በማንኛውም በምትፈልጉት ሶሻል ሚዲያ በ0923743544 አብዱአሊ ኬሚሴ ካላችሁ በተመጣጣኝ ኮስት በምቹ ሁኔታ እቃችሁ ሳይሆን ወደ ይሀይቅ ሃይቅ የእህታችን ነው። ሐይቅ የሚሄር ነው እና ልስራላችሁ ደስተኛ ላርጋችሁ እያልኩ ነው። ወዳችሁ አለው። አመሰግናለሁ።